ሁለት ሞት ሁለት መከራ አንድ ልጅ ከእናቱ ጋራ። ለማርያም በምን ዕድሏ ሐዘኗ ጥግጋት ኖሮት ትዝታ ባይቀሰቅሳት፣ እንደ እናት የልጇ ጠረን ምናለ ሆድ ባያስብሳት። ስቃዩ የመቻል አቅሟን ትግስቷን ባይፈታተነው ነው የሐዘን እርሟን አውጥታ መች ይሆን የምትድነው? ዝም ያለች የመስቀል ተክል ከእግሩ ስር ተደፍታ ያለች ብቸኛ ልጇን ሸኝታ በምን ቃል ትበረታለች? ያውም ልጅ ሲጎተታይተው አንስተው ካላባበሉት ሰው ሻጮችና ይሁዳ ህመሙን ስንት ነው ሚሉት? ዋይታዋ እንዲቆርጥላት ስስልቧ እንዳይሰበር ለድንግል ሐዘኗን መርሻ ስንትንዋ ይበቃት ነበር ወዳጅ ነው ባለችው ሁሉ ስታምነው በሚታመናት የህዝቡ የስቀሉት ቃል ለማርያም ስንት ጥፊ ናት የድንግል መሪር ትካዜ መጽናናት የማይመጥነው የልጅ ሞት በአደባባይ ላይ ለአንድ እናት ስንት መስቀል ነው።